አሰላሙ አሌይኩም ወራህመቱላሂ ወበረካቱ። ውድ የሀያት ዩቱብ ቤተሰቦች እንዴት ናችሁ? ደህና ናችኋይ? እኔ በጣም ደህና ነኝ አልሐምዱሊላህ። እንግዲህ ቪዲዮን ላይክ፣ ሼር፣ ኮሜንት እያረጋችሁ ሀሳብ አስተያየታችሁ ኮሜንት ላይ ፈልጋለሁ ማለት ነው። ሰብስክራይብ ያላረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሁኑ እና ቤተሰብ የሆናችሁ ደግሞ ላይክ በማድረግ ጀምሩት ቪዲዮውን ማለት ነውና ዛሬ በጣም ደስ ብሎ ነው የመጣሁት ማለት ነውና ደስታዬን ላካፍላችሁ ነው የመጣሁት ማለት ነው። በምን ደስ አለሽ ካላችሁኝ የመካ ኮሚኒቲ አብድሽኩር በድሩ የስግደት መጽሐፍ እያስመረቀ ነበረ ማለት ነው። እዛ ጋር ስለተገኘሁኝ በቃ በጣም ደስ ብሎኛል ማለት ነው። ወላሂ ሀቂቃ ማለት ነው። የስግደት ሚስጥር ስግደት በጣም ብዙ ነገር ይዛለች ማለት ነው። በጣም ብዙ ነገር አቅፋለች እና በቃ በጣም ደስ ብሎኝ ነው የመጣሁት ለምስጋና ነው የመጣሁት ማለት ነው። እንደዚህ አይነት ማህበረሰብ አለኝ ወይ እንደዚህ አይነት የምትሉ በቃ የምትኮሩበት ነገር አላለም እና ኮርቻለሁ በእናንተ ማለት ነው። አላህ እድሜያችሁ ያርዝመው። በጣም ስግደት በጣም ከባድ ነው። ተቆጥሮ የማያልቅ ነው፣ ተጽፎ የማያልቅ ነው ስግደት ላይ ማለት ነው። እና ያው አብድሽኩር በድሩ መጽሐፉን አስመርቋል ማለት ነው። በጣም ደስ ብሎኛል። አላህ እድሜያችሁ ያርዝመው። በዚሁ ደግሞ መናገር የምፈልገው አባቶች፣ በጣም ትልልቅ አባቶች ደከመኝ ሰለቸኝ ሳይሉ እዛ ጋር የለፉ አባቶች፣ ቀና ጎንበስ ያሉ አባቶች አሉ ማለት ነው እና አላህ እድሜያቸው ያርዝመው። እነሱ የሌሉትም አሉ እዛ ጋ ከዚህ በፊት አላህ ህይወታቸው ያለፈ አባቶች አሉ። አላህ ጀነተን ፍርዶስ አላህ ይወፍቃቸው። ወላ ሀቂቅ ነው የምላችሁ ማለት ነው። እና እዛ ጋ ስለተገኘሁኝ በጣም ነው ደስ ያለኝ፣ በጣም የኮራሁት ማለት ነው እና ወላሂ በጣም ደስ አለኝ። ይሄ መጽሐፍ በቃ ብዙ እኔ እንደው ተጽፎ በቲክቶክም ይሁን በዩቱብ ራሱ ተነግረን ተናግረን እራሱ የማያልቅ ነው። ሰው ከተረዳ እንደው በጽሁፍ ይሻላል ማለት ነው። አገር ላይ ተበትኖ አገር ላይ የእህት ወንድሞቻችን ስቃይ ሰው አያ እስቲ አብረን እንያቸው። ፕሮግራሙ እና እንዴት ነበረ በምን አይነት ሁኔታ ነበረ? እስቲ አብረን እንያቸው ማለት ነው። ተከታተሉ ማለት ነው። እስቲ አብረን ከእናንተ ውድ ቤተሰቦቼ እንዳያችሁት ነው ማለት ነው። እዚህ ጋር ግን ትንሽ ቅር ያለኝ ዶክተር ሙክታር ከድር ያስተላለፉት እንግዲህ መልእክት፣ በጣም ደስ የሚል ነው ግን ትንሽ እኔ ራሱ ቅር ያለኝ ሁሉም ማህበረሰብ እንዲደሰት ከተደሰትን አይቀር ማህበረሰባችን እንዲደሰት መልእክቱ በኦሮምኛ የተተላለፈ ሁሉም እንዲገባው አማርኛ ቢጨመርበት በጣም ደስ የሚል ነበረ። የበለጠ ማለት ነው የበለጠ ደስ ይል ነበረ። መጽሐፉም ያው በኦሮምኛ ብቻ ነው የመጣው ማለት ነው። ታትሞ የመጣ በኦሮምኛ ብቻ ነው ማለት ነው። የማያውቁት ወንድሞቼም እንዲጠቀሙበት እኩል መምጣት ነበረበት፣ የበለጠ እንዲሸጥም እና በጣም ደስ ብሎኛል። በጣም የደከሙ አባቶች አሉ። በጣም ኮራውኝ ኢትዮጵያ፣ ኢትዮጵያዊ መሆኔ በጣም ነው የኮራውት። ሀቂቃ ነው የምለው በጣም ደስ ይላል ማለት ነው። እና እህት ወንድሞቼ እንኳን ደስ አለ በሉት ኮሜንት ላይ ማለት ነው። ከሆነ አይቀር በአማርኛ ደግሞ የበለጠ እንትን ብትሉት በጣም ደስ ይለኝ ነበረ። እናንተ ማሻላ አላህ ይጨምርላችሁ ለዲናችሁም ያላችሁ ነገር በጣም ነው ደስ የሚለው፣ ለሀገራችሁም ያላችሁ ነገር በጣም ደስ ይላል። አላህ ይጨምርላችሁ እላለሁ። የዚህ ቤት አዲስ የሆናችሁ ቤተሰቦቼ ሰብስክራይብ፣ ላይክ እያደረ